ክብሮታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦችን በቅድሚያ የኤርትራ ጦር ሱዳን ድንበር የነበረውን ሜካናይዝድ ኃይሉን ወደ ኢትዮጵያ ድንበር ማዛወሩ ተሰማ። የኢትዮጵያው ጀኔራል ያኔም ሻቢያን ያሸነፍነው በአባቶቻችን ወኔ ነው ሲሉ ተደምጧል። ይህ በእንዲህ እንዳለ ሻቢያ በሀዳስ ኤርትራ ጋዜጣ ያወጣው ፈሪ ጠላቶች የሚለው ሀተታው እያነጋገረ ነው። እነዚህን መረጃዎች እንመለከታለን። በአማራ ክልል ከሰሞኑ የድንበር አካባቢ ውጊያና የድሮን ጥቃቶች የተፈጸሙበት ሁነት ተከስቷል። የመከላከያ ሰራዊቱ የፋኖ ኃይሎችን ከአርሶ አደሩ ጋር ተደባለቁብን ሲል ይገልጻል። የፋኖ አመራሩ በበኩላቸው በአፍሪካ ቀንድ አማራጭ የሆነ ኃይልን ፈጥረናል ሲሉ ይናገራሉ። እንመለከተዋለን። መቀለን የፌደራል መንግስት እንዲያስተዳድር ተስማምተን ነበር የመጣ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የምክር ቤት አባል ከነበሩት ውስጥ በጦርነቱ ወቅት ከጠላት ጋር ሲሰሩ የነበሩ ነበሩ የሚለውንም አንስተዋል። ትሰሙታላችሁም በኦሮሚያ ክልል አድማ ተመታም። በሞትና መኖር መካከል ስለሆን የምንፈራው ነገር የለም ያሉት አድማ የመቱ ሰዎች ወዳቶች መልስ አብዲሳ እንጓዛለን ሲሉም ተናግሯል። ሌላኛው መረጃችን ነው። የአብይ አህመድ ወዳጅ በዘር ማጥፋት ወንጀል ተከሰሱ። ባለም አቀፉ የጦር ወንጀለኞች ፍርድ ቤት የዘር ማጥፋት ክስም ተመስርቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ከሰሞኑ የድንበር አካባቢ ውጊያና የድሮን ጥቃቶች የተፈጸሙበት ሁነት ተከስቷል። የመከላከያ ሰራዊቱ የፋኖ ኃይሎችን ከአርሶ አደሩ ጋር ተደባለቁብን ሲል ይገልጻል። የፋኖ አመራሩ በበኩላቸው በአፍሪካ ቀንድ አማራጭ የሆነ ኃይልን ፈጥረናል ሲሉ ነው የሚናገሩት። በክልሉ በመጠን የመቀነስና የመጨመር ጉዳይ ካልሆነ በቀር በየዕለቱ በሚባል ደረጃ ነው በአንድ ዓመት ከመንፈቅ ጊዜ ውስጥ ጥቃቶች እየደረሱ የቀጠሉት። ከሰሞኑ ከነበሩ ሁነቶች ውስጥ ትናንት በኢትዮ ሱዳን ድንበር ቅርብ ርቀት አልጣሽ ፓርክ ተብሎ በሚጠራው የቋራ ቀጠና የተደረገ ውጊያም የሚጠቀስ ነው። የፋኖ ኃይሎች ጠንካራ ይዞታዎች ተብለው ከሚጠሩ ቀጠናዎች ውስጥ አንዱ የሆነው ይህ አካባቢን ማስለቀቅን ጨምሮም በድንበር አካባቢዎች ተደጋጋሚ ዘመቻዎች ተደርገው ሳይሳኩ መቅረታቸውም የሚታወቅ ነው። የሆነው ሆኖ ይህ ውጊያ ከመደረጉ ሁለት ቀን አስቀድሞ ደግሞ በዚሁ በቋራና ጃዌ በተባሉ አካባቢዎች ላይ የድሮን ጥቃቶች መፈጸማቸው ተሰምቷል። በነዚህ ተከታታይ የድሮን ጥቃቶች የደረሰው ጉዳት አልታወቅም የመከላከያ ሰራዊቱ ደግሞ በማዕከላዊና ደቡብ ጎንደር ከሰሞኑ ጠንካራ ውጊያ ላይ መሰንበቱን ማረጋገጫ ሰጥቷል በማዕከላዊ ጎንደር በደንቢያ ቧሄት አይንባና ጭልጋም በታች ጋይንት ጋይንት ስማዳ ሰደይ ሙጃና ሌሎችም ቀጠናዎችን ያካለለ ውጊያ ከፋኖ ኃይሎች ጋር አደረኩ ሲልም ነው በመግለጫው ላይ ያመላከተው በእነዚህ ሁለት ዞኖች ውስጥ አጋጠሙኝ ካላቸው ጉዳዮች መካከል ቀዳሚው በምስራቅ ደንቢያ አንድ የፋኖ አመራርን በቁጥጥር ስር አውያለው ሲል በስም ጠቅሶ ያቀረበበት ነው ነው በታች ጋይንት ደግሞ የፋኖ ኃይሎች ከአርሶ አደሩ ጋር በመመሳሰል ና በመቀላቀል እያመለጡን ነው ሲል ያነሳበት ነው በነዚህ ሁለት ጉዳዮች ላይ ከፋኖ ኃይሎች በኩል የተሰጠ ምላሽ ባይኖርም ሀገሩ ሰላም ነው እያሉ በየልሳናቱ የሚገልጹት የብልጽግናው ሹማምንት ግን የሰራዊቱ የውጊያ ሪፖርት በቂ ምላሽ ይመስላል የፋኖ አመራሩ ደግሞ በአፍሪካ ቀንድ አማራጭ የሆነ ኃይልን የገነባንበት ሁነት ላይ ደርሰናል የሚለውን ለተዋጊዎቻቸው ገለጻ ሲያደርጉ የታዩ ሲሆን ዘመናዊ ቴክኖሎጂዎችን ጠቀን ሰራዊት ያለ የትኛውም የውጭ ኃይል ድጋፍ መፋለም እንደሚቻል አሳይተናል፣ የሚለውንም አብራርቷል። እንዲያም ሆኖ አማራ ብቻውን የሀገረ መንግስቱ ገዥ መሆን የሚችልበት እድል የለም የተዘጋ ነው፣ ከሌሎች የሀገሪቱ የፖለቲካ ኃይሎች ጋር ተባብረን ግን መንግስት እንሆናለን ሲሉም አቅርበዋል። ዛሬ አለም ሁሉ እየመሰከረ ያለው በምስራቅ አፍሪካ ራሱን ፋኖ ብሎ የሚጠራ የአፍሪካ ቀንድን ጂኦፖለቲክስ ባላንስ የሚጠብቅ ኃይል ፈጥረናል አሁን ባለው ኢትዮጵያ በኮንቴምፖራሪ ኢትዮጵያ ፖለቲካ አሰላለፍ ውስጥ አማራ ብቻውን የኢትዮጵያ ሀገረ መንግስት መስራች ገዥ መሆን የሚችልበት እድል የለም፣ የተዘጋ ነው። ከሌሎች የፖለቲካ ኃይሎች ጋር ተባብረን መንግስት እንሆናለን። በልካችን አማራ ባለበት የትኛው ማዕዘን፣ በወለጋ በመተከል በሌላውም ቀጠና ያለው አማራ ራሱን በራሱ እንዲያስተዳድር ፖለቲካዊ ውክልና እንዲኖረው፣ የጸጥታ ውክልና እንዲኖረው፣ እንደ ሕዝብ እንዲኖር፣ ቋንቋውን ባህሉን መብቱን እንዲያዳብር የሚያደርግ መደላድል መፍጠር ግዴታችን። የኤርትራ ጦር ሱዳን ድንበር አካባቢ የነበረውን ሜካናይዝድ ኃይሉን ወደ ኢትዮጵያ ድንበር ማዛወሩ ተሰማ። የኢትዮጵያው ውጭ ጀነራል ያኔም ሻቢያን ያሸነፍነው በአባቶቻችን ወኔ ነው ሲሉ ተደምጧል። ይህ በእንዲህ እንዳለ ሻቢያ በሀዳስ ኤርትራ ጋዜጣ ያወጣው ፈሪ ጠላቶች የሚለው ሀተታው እያነጋገረ ነው። የብልጽግናና የሻቢያ የቃላት ጦርነት ተጠናክሮ በቀጠለበት በዚህ ወቅት እነዚህ ምልልሶች በወታደራዊ ተግባራት መታጀባቸው ከሁለቱም ሀገራት መሪዎች ጦርነት ናፋቂነት ጋር ተዳምሮ ስጋት ውስጥ የጣላቸው በርካታዎች ናቸው። ሌሎች ደግሞ አጀንዳ ለመሆን የተጋገረ ተራ የቃላት ልውውጥ እንጂም ደፍረው ሌሎችንም ወደሚጋብዝ ጦርነት የመግባት እድላቸው ዝቅተኛ ነው ሲሉ ቢከራከሩም፣ እንዲያም ሆኖ ከወራት በፊት ሻቢያ የያዘው የትግራይ ግዛት የራሱ ነው ይሉ የነበሩ የአራት ኪሎ ሹማምንትና ፕሮፓጋንዲስቶቻቸው አሁን አሁን ግን ግዛታችን ውስጥ ነው የሚገኘው በሚል እየተናገሩ መሆናቸው ከቀይ ባህር እንገባለን ዛቻቸው ጋር ተዳምሮ ጉዳዩ ትኩረት እንዲሰጠው የሚያስገድድ ሆኗል። በዚህ ሁነት ውስጥ የሁለቱም ሀገራት ወታደራዊ እንቅስቃሴም እንደቀጠለ ነው። ከኢትዮጵያ በኩል ወደ አፋርና በአጠቃላይ ወደ ሰሜኑ ቀጠና የሚደረገው የሜካናይዝድ ኃይሉና የሰሜን ምስራቅ ዕዝ ከፊል እንቅስቃሴዎችን በተመለከተ መዘገባችን የሚታወስ ነው። ሻዕቢያም ከስልሳ ዓመት በታች ለሆኑ ሁሉ ወታደራዊ ክተት ማወጁና የጉዞ ገደብ መጣሉ በይፋ የተረጋገጠ ጉዳይ ነው። አሁን ለኢሳያስ አፈወርቂው አገዛዝ ቅርበት ባላቸው አካላት የተሰራጨው መረጃ የሚያመላክተው ደግሞ በድንበር አካባቢም ወታደራዊ እንቅስቃሴ መደረጉን የሚያሳይ ነው። ይህ እንቅስቃሴ ከሰሜን ምዕራብ ኤርትራ ማለትም ከምስራቅ ሱዳን አካባቢዎች የተወሰኑን የሜካናይዝድ ኃይሉን ወደ ደቡባዊ ኤርትራ ማለትም ወደ ትግራይ ድንበር አካባቢዎች ማንቀሳቀሱ የተገለጸበት ነው። በሱዳን ከአልቡርሃን ጎን ሆኖ ድጋፍ ሲሰጥ የቆየው የኢሳያስ ጦር ከነበረባቸው የሱዳን ምስራቃዊ ክፍል ድንበር ቀጠናዎች ላይ የሜካናይዝድ ኃይሉን አስነስቶ አጓጉዟል ያሉት ምንጮቹም ሰራዊቱን ወደ ኢትዮጵያ ድንበር ያንቀሳቀሰው የሱዳን ጦር የኃይል ብልጫውን መውሰዱ ተከትሎ በዛ የድንበር ቀጠና ያለው ስጋት ተቃሏል፣ በሚል ወይንስ ከሰሞንኛው ከብልጽግና ጋር ከገባበት ፍጥጫ ጋር በተያዘ የሚለውን ግን አላብራሩም። የሆነ ሆኖ ተሰነይ ተብሎ ከሚጠራው አካባቢ የተነሳው ሜካናይዝድ ኃይል ወደ አዲ ቋላና ባድመ አካባቢዎች እንዲዘዋወር ማድረጉ ግን ተሰምቷል። ከሰሞኑ ጠቅላይ ሚኒስትሩን ፊልድ ማርሻል ብርሃኑ ጁላም የጥይት ፋብሪካን እያሳዩ ከኢሳያስ ጋር ከተኳረፉ በኋላ የገነቡት አቅም ስለመሆኑ ሲያብራሩ ተስተውሏል። የተለያዩ ወታደራዊ አዛዦች የውጭ ወራሪዎችን ለመመከት ተዘጋጅተናል የሚል መልእክትን በየተራ ሲያስተላልፉ ሰንብተዋል። ከጀነራሎቹ አንዱ ብርጋዴር ጀነራል አበበ በዋቅ ሹማ ደግሞ ያኔም ከ25 ዓመታት በፊት ሻቢያን ያሸነፍ ነው በዝግጅት ሳይሆን በአባቶቻችን ወኔ ነበር ሲሉ ተደምጧል። ሳናስቡ ያጋጠመን የሻቢያ ውጊያ መውሰድ ይቻላል። በዛን ጊዜ በቁጥርም በዝግጅትም ብዙ አልነበርም። ሰራዊታችን ይዞ የመጣውን የአያቶቹ የአባቶቹን ጀግንነትና አርበኝነትን በመጠቀም ጥቂት ሆኖ ራሱን ተቋቁሞ መጨረሻ ድል አግኝቷል። ከሰሞኑ የቀጠለውን የብልጽግናና የሻቢያ የቃላት ጦርነት መገለጫ የተባለለትና ሀዳስ ኤርትራ በተሰኘው የሻቢያው ጋዜጣ የወጣው ሀተታ ደግሞ መነጋገሪያ ሆኗል። በቀጥታ የኢትዮጵያን ስም ባይ ጠቅስም ሴደቶፎቢያ የሚል ቃልን ተጠቅሞ ይህ ችግር የተጠናወታቸው የቀጠናችን ኃይሎች ሲል ግን ያብራራል። ይህ ቃል ትርጓሜው ዝምታ የሚያስፈራቸው ሰዎች የሚገጥማቸውን ችግር ለመግለጽ የሚያገለግል ነው። ሀዳስ አንዳንድ ጎረቤቶቻችን ዝምታችን ያስፈራቸዋል ሲልም ያብራራል። ከዛ ሰላም የቻይናውያንን አባባል አንስቶ ያጣቅሳል። ደካማ ከሆንክ ለጠላት ጠንካራ እንደሆን ካስመስለ ነገረው ጠንካራ ከሆንክ ደግሞ ለጠላት ደካማ እንደሆን ካስመስለ አቅርብ ይባላል የሚለውን እንዲህ ያለውን ስትራቴጂ በቀጠናችን እየተመለከትን ነው ሲልም ነው የሚያብራራው። ሻቢያ በዚህ አትተው እኛ ዝም ብንልም፣ እነርሱ ግን ደካማነታቸውን በተዘጋጅተናል ጎሬ ለመግለጽ እየሞከሩ ነው የሚል መልእክትን ለማስተላለፍ ሞክሯል ተብሎ ቢታምንም፣ ነገር ግን የአስመራው መንግስትን በዚህ ወቅት ዝምታን የመረጠበት ሁኔታ ላይ አይደለም ያለው በማስታወቂያ ሚኒስትሩም በሌሎች ባለስልጣናቱን በኩል በተለያዩ መንገዶች ምላሽም ክስም እያቀረበ ነውና። መቀለን የፌደራል መንግስት እንዲያስተዳድር ተስማምተን ነበር የመጣ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የምክር ቤት አባል ከነበሩት ውስጥ በጦርነቱ ወቅት ከጠላት ጋር ሲሰሩ የነበሩ ነበሩ የሚለውንም አንስተዋል። የትግራይ ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ትናንት የመቀለ ወጣት ተወካዮችን ሰብስበው በርካታ ጥያቄዎችም ቀርበውላቸው ምላሽ ሰጥተዋል። በቀዳሚነት ያነሱት ጉዳይ የደብረ ጽዮን ገብረ ሚካኤል ቡድን ሲሉ የገለጹት አካል መንግስትን ለማፍረስ ፕሪቶሪያ ሄዳቸው ተስማምታችሁ መጣችሁ እያሉ ይከሱ ይደርሱናል በሚል ያቀረቡትን ነው። ደብረ ጽዮን ገብረ ሚካኤል ከሰሞኑ ለዘ ኒው ሂዩማኒታሪያን በሰጡት ማብራሪያም ወደ ደቡብ አፍሪካ የላክናቸው ጦርነት እንዲያስቆሙ ብቻ እንጂም ከዛ ያነሰም ከዛ የላቅም ተልኮ አልሰጠናቸውም ነበር። ይሁን እንጂ በፌደራል መንግስቱ ግፊት የትግራይ መንግስትን ለማፍረስና ትጥቅ ፈቶም ለመበተን ተስማሙ። የተያዘ ሉዓላዊ ግዛታችንን አከራካሪ ግዛቶች በሚል አስመዝግበው ፈረሙም። እነ ጌታቸው ተደራድረው መጡ ሳይሆን የታዘዙትን ፈረሙ ማለት ይቀላል። ጠቅላይ ሚኒስትር ለማቅረብ የሚፈለጉትን ነገር መቶ በመቶ ያሳኩበት ነው ሲሉ መናገራቸውን መዘገባችን ይታወሳል። ትናንት አቶ ጌታቸው ረዳ ደግሞ በህወሓት አመራሮች መካከል ያለው ልዩነት የሰፋው የፕሪቶሪያው ስምምነትን ተከትሎ እንደሆነ ጠቅሰው የፕሪቶሪያው ስምምነት እነርሱ እንደሚሉት ሽንፈት አይደለም፣ አሸናፊነት እንጂ የሚለውን አቅርበዋል። በስምምነቱ መቀለ የፌደራል መንግስቱ እንዲያስተዳድራት ተስማምቶ መመለሳቸውን ያስታወሱት አቶ ጌታቸው ከጊዜያት በኋላ በተደረገ ጥረት እንዲስተካከል አድርገናልም ይላሉ። መንግስት ደርሰው መጡ፣ ይሉናል። መንግስትን ማፍረስ አይደለም። የስምምነቱ ነጥቦች ቢታዩ መቀለ ፌዴራል ሊያስተዳድረው፣ አዲ ጉደምና አጉላ ላይ ደግሞ የሰራዊታቸውን ኮሮች ሊያስቀምጡ ነበር እኮ የተስማማ ነው። አሁን ይህን ሁሉ ማስቀረታችንን የሚያውቁ ሰዎች ደርሰው ስልጣናችንን ተነጠቅን ብለው ያማርሩብናል የሚል ንግግር ነው ያደረጉት። አቶ ጌታቸው ረዳም መቀለ ፌዴራል ከመሓደሩ ኮይና ተስማሚ ኢና መፅና ዓዲ ጉዶምን ኣጉላዕን ሰራዊት ኮራት ክቕመፁ ኢና ተስማሚ

አቶ ጌታቸው ቡድኑ እያሉ የሚገልጹት አካል አሁን ባለው ነባራዊ ሁኔታ ህዝብን እያገለገለ ያለ ምክር ቤት የላቸውም ሲሉም ያነሳሉ። በደብረ ጽዮን ገብረ ሚካኤል የሚመራው ህወሀት ትተማመንበታለሁ የሚለው ምክር ቤት ለአስራ ሁለት ዓመታት ምርጫ ሳይካሄድበት የቆየ ነው የሚሉት አቶ ጌታቸው በጦርነቱ ወቅቱ እንኳን አዲስ አበባ የነበሩና ከጠላት ጋር ይሰሩ የነበሩ ሰዎች የሚገኙበት ነው ሲሉም ከሷል። ሌሎች ግን ከነበራቸው ምቾት ወጥተው ከህዝባቸው ጋር ታግለዋል በማለትም ጀነራል ጻድቃንን አብነት አድርገዋል። ሌትናንት ጀነራል ጻድቃን ገብረ ትንሣኤ ከማንም በላይ ሀብት አለው፣ እንደ ሌሎች ዘና ብሎ መኖሩ ይችል ነበር። ነገር ግን ታግሏል። ጻድቃን ችግር አለበት ወይ የሚለውን ልንገመግም እንችላለን። ነገር ግን ጻድቃን ወደ ኃላፊነት ይምጣ ሲባል ከተቃወሙት ሰዎች ውስጥ አንዱ ነበርኩ። እንዲያም ሆኖ ጻድቃን ይምጣ ይምጣ ሲሉ የነበሩት ሰዎች አሽከራቸው መሆን ስላልቻለ ስሙን ያጠፉታል በሚልም ይናገራሉ ጻድቃን ትብሎ ለሁም ጻድቃን ልዕል ማንም ሀብት ዘሎ ሰብ አዲስ አበባ ክፀንሐ ከማሀገሩ ብዙሓት አዲስ አበባ ፀንሐ ምን

እኔ ራሴ እከሌ ባንዳ ነው፣ እከሌ ከሃዲ ነው እያልኩ አብሬ ስም ሳ ጠፋ ነው እየኖርኩት አሁን እያልን ያለ ነው። ከዚህ ስም ማጥፋት እንውጣ ነው ሲሉም ተናግሯል። ከጥቂት ሳምንታት በፊት የተለያዩ ሀገራት አምባሳደሮች ወደ መቀለ ሲመጡም ትግራይ ነጻ ሀገር አይደለችም፣ ለምንድን ነው ባለስልጣናት የሚመላለሱት ብለው ለፌደራል መንግስቱ አቤቱታ አቅርበዋል የሚል ክስም አሰምተዋል። ህወሀት የትግራይ ሉዓላዊ ግዛቶች የሚመለሱበትና ተፈናቃዮች የሚቋቋሙበትን መንገድ በተመለከተም በውይይትም ሳይሆን ከፌደራል መንግስቱ ጋር በነበሩን ቆይታዎች ወቅት ፕሮፖዛል አቅርቦ ያውቅም የሚል ሀሳብም ሰንዝሯል። ሰራዊትና ሚሊሻ ከኛ ጋር ነው በሚል የግል አጀንዳቸውን ያራምዳሉ፣ ከማንም በላይ መሆን እንደማይችሉ ግን ማወቅ አለባቸው የሚለውን ሀሳብም በወጣቶቹ መድረክ ላይ አንስተዋል። ህወሀት እንደ ድርጅት እንዲድን ከተፈለገም በድጋሚ ጉባኤ ማካሄድ አለበት ብዬ አምናለሁ ማለታቸውን መዘገባችንም ይታወሳል። በኦሮሚያ ክልል አድማ ተመታ። በሞትና መኖር መካከል ስለሆን የምንፈራው ነገር የለም ያሉት አድማ የመቱ ሰዎች ወዳቶች መልስ አብዲስ እንጓዛለን ሲሉም ተናግሯል። አስር ቢሊዮን ዶላር በላይ ለቤተመንግስት መንግስት ማውጣት የቻለው ከአስር ቢሊዮን ዶላር በላይ ማውጥቼ እየተዋጋው ቀጥላለሁ ያለው የብልጽግናው መንግስት ሚሊዮን ኢትዮጵያውያን ጾማቸውን የሚያድሩበትን ሁነት ነው የፈጠረው። የኑሮ ውድነቱ አጀንዳ መሆን ይቆም ዘንድም ስለ ጥይት ፋብሪካ፣ ስለ ሻቢያ ትንኮሳ፣ ስለ ጽንፈኛና ሽብርተኞች በልሳናቱ በኩል ደጋግሞ እያስነገረ ያለው ብልጽግና ፖሊሲ ሰለባ ከሆኑት ውስጥ ደግሞ መምህራን ይጠቀሳሉ። የሀገሪቱን የፖሊሲ ሉዓላዊነት መሳሪያ የሸምትበት ዘንድ ለሚመኘው ገንዘብ ገንዘብ ለና አይኤምኤፍ አሳልፎ የሸጠው አገዛዙ ዜጎች ላይ ያስከትለው የኑሮ ውድነት ነው። ነገሩ ከአቅማቸው በላይ የሆነባቸው በኦሮሚያ ክልል የሸገር ሲቲ መምህራንም አድማ በመምታት ተቃውሟቸውን አሰምተዋል። ከወራት በፊት በዚሁ በሸገር መምህራን ለአንድ ቀን ምገብ አቀረብኩ ብሎ ከተማሪዎቻቸው ጋር እየተጋፉ ምግብ ሲሻሙ ቀርጾ እየበለጸግ ነው ያለው ብልጽግና የኑሮ ውድነትን ጨምሮ ጥያቄዎቻችን ምላሽ አላገኙም፣ ጥቅማችንን የሚጎዳ አሰራርም ተጀምሯል በማለት ካለፈው ረቡዕ ጀምሮ አድማ ላይ ስለመሆናቸው መምህራን ተናግሯል። ኑሮ ውድነቱን አልቻሉም። ይሄ ነገር እንዴት ነው እየከበደ ነው ብለንም ስንጠይቅ ሰሚ የለም፣ ማስጠንቀቂያ ነው የሚሰጥህ። ለመን ለመን ከዛ ምን አደረጉ? ከተማሪዎች ጋር እንትን ትላላችሁ። በገባት መገባሎች ለአንድ ቀን በሽፋን ተደረገ። ለአንድ ቀን በጣም የሚገርም ነገር መምህር አንድ መምህር እንኳን እዛ ከተማሪ እኩል ተጋፍቶ እየበላ ቪዲዮ ተቀርጾ እንኳን ተላልፏል። በመኖርና በሞት ማል ስለሆነ ምንም የሚያስፈራ ነገር የለም። በሚለባቸው ይህን ተወሰነ። ይህ የሶስት ቀናት አድማ አስራ ሁለት ክፍለ ከተሞች ባሉት ሸገር ሲቲ ውስጥ በቆየ ፈጭ፣ ገላን፣ ሰበታ፣ ፉሬ፣ ለገጣፎ ለገዳዴ አብዛኞቹ መምህራን፣ በሌሎች ክፍለ ከተሞችን በከፊል አድማ ላይ ናቸው። አንድ በኮየ ፈጨ ክፍለ ከተማ የሚኖሩ የተማሪ ወላጅም የመንግስት ሰዎች መምህራን ስልጠና ሄደው ነው ብለው መልስ ሰጡን። ግን አድማ ላይ መሆናቸውን አውቀን ብንጠራም ተማሪዎች ሳይማሩ በዛው በትምህርት ቤቶች በፖሊስ ይጠበቁ ይውላሉ ብለዋል ለአሜሪካ ድምጽ። ትምህርት ቤቶቹ እኛ አካባቢ ዘጠኝ ትምህርት ቤቶች ተዘግተዋል። እዚህ ደግሞ ተማሪዎችን እያንገላቱ ነው። አስተማሪዎች ስልጠና ላይ ናቸው ተብሎ እንትን እያሉ ነው። ልጆቻችን ዛሬ እንቀበላለን ሲሉ በፖሊስ እያስጠበቁ ነው። ተማሪዎች ትናንትና እና ዛሬ ግቢው ዝም ብሎ ነው የዋሉት። አንድ አስተማሪም የለም። አድማው ከአንደኛ እስከ ሁለተኛ ደረጃና መሰናዶ ድረስ ባሉ በርካታ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥና እንዲስተጓጉል አድርጓል። እነዚህ መምህራን ጥያቄዎቻችን ካልተመለሱ ወዳቶች መልስ አብዲስ አስተዳደር እናመራለን ሲሉም ዝተዋል። መቶ ሺዎች በተፈናቀሉበት ሸገር ሲቲ የነዋሪዎችን ቤት ሲያፈርሱ ለምን ተብለው ሲጠየቁ እንዲያውም ህጋዊ ድህ አደረግ ናቸው በሚለው ዝነኛ ምላሻቸው የሚታወቁት ከንቲባው ተሾማ አዱኛ ከሰሞኑ ሰልፎች ስለሚኖሩበት ብቻ በህገወጥ መንገድ የተገነቡ ቤቶች አይፈርሱም የሚለውን እሳቤ አንቀበለውም ሲሉ ቢሰሙም፣ ይህንን የመምህራንን አድማ በተመለከተ ግን አላውቅም ሲሉ ነው የመለሱት። ወጭም ዜጋም እየቀነሰ የሚገኘው የብልጽግና አገዛዝ በአውደ ውጊያዎች በየዕለቱ ከሚቀንሳቸው ዜጎች ባሻገር በተለያዩ የሥራ መስኮች ላይ ሰራተኞች እንዲባረሩ እያደረገም ነው የቀጠለው። ደሞዛቸውን የጠየቁ መምህራንና ሐኪሞች መታሰርም ገጥሟቸዋል። ሰሞንኛው የሐዋሳ ዩኒቨርሲቲ ክስተት አንድ ማሳያ ነው። አስርት ዓመታትን ጭምር ያገለገሉትን አካቱም ከ750 በላይ የሐዋሳ ዩኒቨርሲቲ ሰራተኞች በተቋሙ ከስራ እንደሚሰናበቱ ተነግሯቸዋል። ስራ ጦትና ረሃብ ከፊታቸው የተደቀነ ባቸው እነዚህ ሰራተኞች ውስጥ ጥያቄ አነሱ የተባሉት አምስቱ ታስሯል። ከታሰሩት ውስጥ አንዱ ለዩኒቨርሲቲው ወጥ ሲሰራ ድስት ሙሉ ወጥ ተደፍቶበት የተቃጠለ ግለሰብ ነው። አንድ ለ17 ዓመታት በጽዳት ስራ ያገለገሉ እናት እንዲህ ይላሉ። እኔ ጽዳት ነው የምሰራው፣ 17 ዓመት አገልግያለው። በወር 1100 ብር ነው የሚከፈለኝ። ጭማሪ ስንጠይቅ የምንከፍለው ጭማሪ የለም እንደውም እናሰናብታቸዋለን አሉን። ከፈለጋችሁ መክሰስ ትችላላችሁ የሚል ምላሽም ተሰጠን። ቤተሰብ አስተዳዳሪ ነኝ አባት የሌላቸው ልጆችን ነው የማሳድገው። ሁለት ልጆች አሉኝ። ያለሁበት ችግር ከፍተኛ ነው ሲሉ በሐዘን ያስረዳሉ። ለዚህም ነው ብልጽግና ድህነትን ሳይሆን የሚጠላው ድሃን ነው የሚባለው። የአብይ አህመድ ወዳጅ በዘር ማጥፋት ወንጀል ተከሰሱ። በዓለም አቀፉ የጦር ወንጀለኞች ፍርድ ቤት የዘር ማጥፋት ክስም ተመስርቷል። ጠቅላይ ሚኒስትሩ መንግስታዊ፣ ግለሰባዊ ብቻ ሳይሆን ቤተሰባዊ ግንኙነት የመሰረቱባት የተባበሩት አረብ ኤሚሬቶች የኢትዮጵያ እናቶች የሚገደሉባቸውን ድሮኖች ለብልጽግና ሸጣለች። የሀገሪቱ ወጣቶች የሚያልቁባቸውን የእርስበርስ ጦርነቶች ማስኬጃ መሳሪያዎችንም አቀብላለች። ለጠቅላይ ሚኒስትሩ በስልጣን መቆየት ሪፐብሊካን ጋርድ አሰልጥናለች። ጥይት የማይበሳቸው ተሽከርካሪ ባህሪዎችንም ሰጥታለች። የአቡዳቢው ዳቢው ሰው ቢንዛይድ በኢትዮጵያውያን ሚሊዮን ገዳይ ጦርነት ተሳትፏቸው የቀረበባቸው ጥያቄም ክስም ባይኖርም በሱዳን በቀጠለው ጦርነት ባላቸው ተሳትፎ ግን ጉዳያቸው ወደ ዓለም አቀፍ ፍርድ ቤት አቅንቷል። በቅርቡ ጠቅላይ ሚኒስትር አብይ ለሱዳን 15 ሚሊዮን ዶላር እርዳታ ሰጣለው ሲሉ ወዳጃቸውም የሁለት መቶ ሚሊዮን ዶላር ማባቢያ ቢያቀርቡም ነገሩ ወደ ፍርድ ቤት ከመሄድ ግን አልቀርም። ሱዳን በሀገሯ የእርስ በርስ ጦርነት በዘር ማጥፋት ወንጀል ተባባሪ ናት ያለቻትን የተባበሩ አረብ ታርቢ ምሬቶችን በዓለም አቀፉ የፍትህ ፍርድ ቤት ልታቆማት መሆኑ ታውቋልና ኢምሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊና የገንዘብ እንደዚሁም የፖለቲካ ድጋፍ በምዕራብ ዳርፉር በሚገኘው የማሳሊት ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲልም የሱዳን መንግስት ከሷል። ለሁለት አመት በዘለቀው የሱዳን እርስ በርስ ጦርነት ተፋላሚ ወገኖቹ የሱዳን ጦርና ፈጥኖ ደራሽ ሀይሉ ጥሰቶችን በመፈጸም ተወነጃጅሏል። ፈጥኖ ደራሽ ሀይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ የዘር ማጥፋት ወንጀል ፈጽሞ ተፈጽሟል በሚልም ክስ ቀርቦበታል። ሱዳን ለዓለም አቀፉ ፍርድ ቤት ባቀረበችው ክስ ላይ የተባበሩት አረብ ኤምሬቶች ግጭቱን በማቀጣጠል እንደዚሁም በምዕራብ ዳርፎር የዘር ማጥፋት ወንጀል የፈጸመውን ሀይል ደግፋለች ሲል የፈረንሳዩ ዜና ወኪል ኤኤፍፒ ዘግቧል። የተባበሩት አረብ ኤምሬቶች አለም አቀፋዊ የሆነ ጥሰቷ ላስከተለው ጉዳት ሙሉ ካሳን ጨምሮ በጦርነቱ ውስጥ ሰለባ ለሆኑ ሰዎች ክፍያዎችን ልትፈጽም ይገባልም ነው ያለው። ስማቸው እንዲገለጽ ያልፈለጉ የተባበሩት አረብ ኤምሬቶች ባለስልጣን በበኩላቸው በሱዳን ሱዳን ጦር ተወካይ በኩል በአለም አቀፉ የፍትህ ፍርድ ቤት የቀረበው ክስ ምንም አይነት ህጋዊ የሆነ ተጨባጭ መሰረት የሌለው ነው፣ ከዚህ አስከፊ ጦርነት ለማዘናጋት የተደረገ ሌላ ሙከራ ነው ሲሉ አጣጥለውታል። አረባዊቷ ሀገር ይህንን ብትልም በዳርፉር ላይ የተጣሉን የጦር መሳሪያ ማዕቀብ የሚከታተሉ የተባበሩት መንግስታት ድርጅት ባለሙያዎች ግን ቀደም ሲል የተባበሩት አረብ ኢሚሬቶች በቻድ በኩል ለፈጥኖ ደራሽ ኃይሉ የጦር መሳሪያ ታዘዋውራለች የሚለውን ታማኝነት ያለው እንደሆነ አረጋግጧል። ገንዘብና ጥይትና ቀብላ ማዕድንና ሀገርን በመ መንጠቅ ትታወቃለች የሚባልላት የችው ሀገር ከአፍሪካ ቀንድ ጦርነቶች ጋር ስሟ አብሮ መነሳቱም ቀጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።